በስም አብ ወወልድ ወመንፈስ ቅዱስ አሐዶ አምላክ ብለን የቅዱስ ሚካኤልን ታሪክ እንጀምራለን። ታሪኩም ምንድን ነው? ሚካኤል መላከ ምሕረት እግዚአብሔር ዓለምን ከፈጠረ በኋላ መላእክትን ፈጠረ። ከፈጠራቸው በኋላም አለቃ ሾመላቸው። አለቃቸውም ሳጥናኤል ይባል ነበር። ሳጥናኤልም እግዚአብሔር ፈጣሪያቸውን ይወቁ ብሎ በተሰወራቸው ጊዜ እኔ ፈጠርኳችሁ ልበላልና እኔ ነኝ የፈጠርኳችሁ አላቸው። ቅዱስ ገብርኤል በያለንበት እንቁም አምላካችን እስከምናገኘው ድረስ አለ። ቅዱስ ሚካኤልም ዝም ብሎ በትዕግስት ቆመ። ሳጥናኤልም ከትቢቱ የተነሳ ተረግሞ ካለቅነቱ ተዋርዶ ተባረረ። በእርሱም ምትክ ቅዱስ ሚካኤልን ሾመው። ኃያሉ ቅዱስ ሚካኤልም ሩህሩህ የዋህ ነው። ቀንና ሌሊትም ለፍጥረት ሁሉ ምሕረትን ከእግዚአብሔር ይለምናል። የሰው ልጅን ጥፋት ሲደርስባቸው ያድናቸውማል ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው እንዳለ መጽሐፈ ሄኖክ ምዕራፍ ስድስት ከቁጥር አምስት ዲያብሎስ የተባለ የሳጥናኤል ሰራዊቶችን ከክፉ ስራቸው የተነሳ እያሳደደ ያጠፋቸዋል። ከሰማይ ወደ ምድር ሲወርድም ፍጥነቱ መብረቅ ብልጭ ብሎ እንደሚመለስ የእርሱም ፍጥነት እንደዚሁ ነው። ከመንበረ ጸባዖትም ቀርቦ ክፉ ነገር በታዘዘ ቀን ጥቁር ልብስ ለብሶ ይቆማል። ምሕረትም በታዘዘ ጊዜም ነጭ ልብስ ለብሶ እንዲሁ ይታያል። የሰው ልጆችንም ከክፉ ነገር ይጠብቃቸዋል። በእርሱ አምኖ ለሚለምኑትም እንደ መብረቅ ፈጥኖ ይደርስላቸዋል። ለአጋንንትም ጠላታቸው፣ ለሰው ልጆች ወዳጃቸው፣ በነፍስ በስጋ ዋስጠበቃቸው ነውና፣ ጸሎቱና በረከቱ ከሁላችን ጋር ትሁን። ነሐሴ ዐሥራ ሁለት ቀንም ቅዱስ ሚካኤል ያደረገው ተአምር ይህ ነው። ስሙ ኢዮአቄም የሚባል አንድ ሰው ነበረ። ሚስቱም ሶስና ትባል ነበር። ትንቢተ ዳንኤል ምዕራፍ 13 ከቁጥር አንድ። ይህችም ሴት እግዚአብሔርን የምትፈራ ነበረች፣ ወገኖቿም ጻድቃን ነበሩ። እጅግም መልከ መልካም ነበረች። በዚያ ወራት ሁለት ጎልማሶች ረበናት ከሕዝቡ ሶስናንም ተመኘዋት። ሁለቱም ወደዷት። ምኞታቸውንም ተገላለጡና ብቻዋን ሊያገኟት የሚችሉበትን ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠባበቁ ሶስና በቀትር ጊዜ ከሁለት አሽከሮቿ ጋር ወደ አትክልት ቦታ ገባች። አልቧት ነበርና በአትክልት ውስጥ ልትታጠብ ፈልጋ ነበር። በዚያም ተደብቀው ከሚጠባበቋት ከሁለቱ ረበናት በስተቀር ማንም አልነበረም። ደንገጥሮቿም ሽቱና ውሃ እንዲያመጡላት አዘዘቻቸው። እንዳዘዘቻቸውም አደረጉ። ወደ አትክልት ቦታ የሚያስገባውን ቦታ ዘግተው ወጡ። የተደበቁትን ረበናት ግን አላዩዋቸውም ነበር። እነዚያ ደንገጥሮቿም ከወጡ በኋላ እነዚያ ሁለቱ ረበናት ተነሱና ወደ እርሷ ሮጠው መጥተው አሁን ወደ አትክልት ቦታ የሚያስገባው ቦታ ተዘግቷል፣ የሚያይንም የለም። አንቺ ጋር ልንገናኝን ፈቅዳለንና እሺ በይን፣ ያለዚያ ግን ከወንድ ጋር እንዳገኘንሽ አድርገን እናወራለን አሏት። ሶስናም በዚያ ተጨነቀች። አደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸውም ማምለጥ አልችልም። ነገር ግን በእግዚአብሔር ፊት ኃጢአት ከምሰራ ስለ ሥራው በእጃቸው በወድቅ ይሻለኛል ብላ አለቀሰች። ሶስናም ድምጿን ከፍ አድርጋ ጮኸች። ረበናትም አብረዋት ጮኹ። እንደምሮጡ ወደ አትክልቱ ቦታ የሚያስገባውን በር ከፍተው በቤቷ ውስጥ ያሉትንም በአትክልቱ ቦታ ጩኸት በሰሙ ጊዜ ምን እንደሆነ ያዩ ዘንድ በስርቆሽ በር ሮጠው መጡ። እነዚያን ረበናትም ይህን ነገር ባወሩ ጊዜ ዘመዶቿ እጅግ አፈሩ። በማግስቱም ፍርድ የሚጠብቁ ሕዝቦች ከባሏ ከእያቄም ዘንድ ተሰብስበው ባሉ እነዚያ ሐሰተኞች በዘመዶቿ ተከባ መጣች። እነዚያም ተንኮለኞች መልኳን ይጠግቡ ዘንድ ግለጧት ብለው አዘዙ። እጅግም መልከ መልካም ነበረችና ገለጧትም። እነዚያ ሁለቱ ረበናትም ከሕዝቡ መካከል ተነስተው እጃቸውን ከእርሷ ላይ ጭነው እኛ ብቻችን አትክልት ቦታ ውስጥ ሳለን ስንመላለስ እርሷ ከሁለት ደንገጥሮቿ ጋር ወደዚያ ገባች። ወደ አትክልቱ ቦታ የሚያስገባውን በር ዘጉ። ደንገጥሮቿንም አሰናበትሻቸውና ሄዱ። ከዚህ በኋላ ጎልማሳው ከተደበቀበት ቦታ መጣና ተገናኛት። እኛም አትክልት ቦታ ውስጥ ሆነን ኃጢአታቸውን አይተናል። ስለዚህ ነገር እኛ ምስክሮች ነን ብለው መሰከሩባት። የተሰበሰቡትም አመኑባቸው። የሕዝብ አስተማሪዎችም ወዲያውኑ ፈራጆች ነበሩና ትሙት በቃ ብለው ፈረዱባት። እርሷ ግን ወደ እግዚአብሔር በልቧ ታምናለችና እያለቀሰችም ወደ ሰማይ እያየች በታላቅ ድምፅ ከፍ አድርጋ የተሰወረውን የምታውቅ ሁሉን አስቀድሞ የምታውቅ ዘላለማዊ አምላኮይ፣ በሐሰት እንደ እንደከሰሱኝ አንተ ታውቃለህ። እነዚያ ዓመፀኞች በሰሩብኝ ተንኮል ስህተት ሳይኖርብኝ አሁን ሊገሉኝ ነው አለች። አባቴና እናቴ ጥለውኝ ነበርና እግዚአብሔር ግን ተቀበለኝ እንዳለ ቅዱስ ዳዊት መዝሙር 26 ከቁጥር 12። እግዚአብሔርም ጮቷን ሰማ። ወዲያውኑ ሚካኤልን ላከላት። ሰያፊውም ሊገላት ሲወስዳት ስሙ ዳንኤል በሚባል ሕንጻ ላይ መንፈስ ቅዱስ አሳደረባት። በታላቅ ቃልም እኔ ከዚህች ሴት ደም ንጹሕ ነኝ ብሎ አሰምቶ ጮኸ። ትንቢተ ዳንኤል ምዕራፍ 13 ከቁጥር 45 ሕዝቡም በሙሉ ወደ አደባባይ ተመለሱ። ሽማግሌዎችም አንተን አልቆልሃልና በመካከላችን ሆነ ንገረን አሉት። ዳንኤልም ሁለቱን ረበናት ከሕዝቡ ራቅ አድርጎ አንደኛውን ለብቻው ከየትኛው ዛፍ ሥር አያት አለው። እርሱም ከኮፍ ዛፍ ሥር አየኋት አለው። ሁለተኛውም ለብቻው ጠየቀው ከሮማን ዛፍ ሥራ የኋት አለው። ዳንኤልም እናንተ ወንበዴዎች ፍቶት አሳታችሁ ወዮላችሁ፣ የእግዚአብሔር መልአክ እንደ አክርማ ከሁለት ሊሰነጥቃችሁ ከላያችሁ ቆሟል አላቸው። አንጊዜም የእግዚአብሔር መልአክ ቅዱስ ሚካኤል ሁለቱን ረበናት እንደ አክርማ ሰነጣጠቃቸው ሶስናም ከሞት ህዝቡንም ከኀጢአት ከመሥራት አዳ ናቸው። በሚካኤል አማላጅነት ዓለም ሁሉ ይድናልና ጸሎቱና በረከቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም አባ ሳሙኤል ዘዋል ልባን ነው። አባ ሳሙኤል ዘዋል ልባ ኢትዮጵያዊ ነው። የአባቱም ስም እስጢፋኖስ የእናቱም ስም አመተ ማርያም ይባላሉ። በዘመድ የከበሩ ደጎች ናቸው። ባክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። እናት አባቱም በሞቱ ጊዜ ወደ በንኮል ገዳም ገባ። የምንኩስና ልብስ ለብሶ በጾምና በጸሎት እየተጋደለ ኖረ። ሻገተ ጎመንና ከውሃ በቀር አይመገብም ነበር። እህል በመፍጨትና ውሃ በመቅዳት መነኮሳቱን ይረዳቸው ነበር። ዘመዶቹም እየመጡ አስቸገሩት። ወደ ሌላ በረሃ ሄዶ አርባ ቀንና አርባ ሌሊት ምንም ሳይቀምስ ኖረ። እንደ ሊቀ ነቢያት ሙሴ አርባ ቀንና አርባ ሌሊት ወደ ደብረ ሲና ጾሞ ከእግዚአብሔር ጋር ቃል ለቃል ተነጋግሮ ጽላተ ኪዳን እንደ ተቀበለ በማሰብ ኦሪት ዘጸአት ምዕራፍ 34 ከቁጥር 29። እንደ አገልጋይ ታዛዥ የሆኑ አንበሶችና ነብሮች ነበሩት እንደ ፈረስም ጋልቦ ወደ ፈለገው ቦታ ይጓዝባቸው ነበር። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ስልጣንን ሰጠኋችሁ እንዳለ ሐዋርያው ሉቃስ ምዕራፍ ዐሥር ከቁጥር ዐሥራ ዘጠኝ በአንዲት ዕለትም በጐዳና ሲጓዙ ታላቁ ተከዜ ወንዝ ውሃ ሞልቶ አገኘው መጽሐፍና እሳት ይዞ ነበረ ጸሎትንም አድርጎ ወደ ውሃው ገባ ውሃውም አጠለቀው። ዘይሬስያ ለባይር የብሰ ወቤተከዚ ያለፉ በእግር ባህርን የብሰ አደረጋት ወንዙንም በእግር ተሻገሩ እንዳለ ቅዱስ ዳዊት መዝሙር ስልሳ አምስት ከቁጥር ስድስት በእግዚአብሔር ኃይል ተሻገረ። መጽሐፉም እሳቱም ሳይጠፉ አገኛቸው። ከዚህ በኋላ ዋልድባ ወደምትባል ቦታ ገብቶ ገዳም መስርቶ ተቀምጧል። ከዕለታት በአንዲት ቀንም አባ ሳሙኤል ቅዳሴ ሊቀድስ መቅደስ በገባ ጊዜ ህብስትና ወይን ከሰማይ ይወርድለት ነበር። የእመቤታችን የቅድስት ድንግል ማርያምንም ውዳሴዋን፣ ቅዳሴዋን ሲያደርስ የሰው ቁመት ያህል ወደ ሰማይ ከፍ ከፍ ይል ነበር። ፍልሰቱም ሲቀርብ፣ ጌታችን ኢየሱስ ክርስቶስ እልፍ አእላፍት መላእክትን አስከትሎ የምህረት ቃል ኪዳን ሰጠውና በስምህ በጎ ለሰራ እስከ አስር ትውልድ ድረስ ምሬልሃለሁ አለው። በነብይ ስም ነብይን የተቀበለ የነብዩን ዋጋ ያገኛል። ጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል፣ እንዳለ ጌታችን በወንጌሉ ወንጌል ማቴዎስ ምዕራፍ 10 ከቁጥር 41። ከዚህ በኋላ ጌታችን ገዳሙን ዋልድባን ባረከለትና በዚች ገዳም ዓለምን ንቆ የገባ የጾመ የጸለየ ያለምንም ጥያቄ ከአንተ ጋር በመንግስተ ሰማያት ዘላለም ይኖራል ብሎ ታሳስ 12 ቀን ነብሱን ከስጋው በክብር ለያት። ክብር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት መዝሙር 115 ከቁጥር 5 ነብሱም መላእክት በዝማሬ በእልልታ አሳረጓት። ስጋውም በክብር ተቀበረ። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። ህሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስም ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራች ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት፣ ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ተባረክሽነሽ የማይጸንሽን ፍሬ ተባረከ ነው።